ሰላም ሰላም፣ እንዴት ናችሁ? የዩቲዩብ ቻናል የቤተሰቦች፣ በዛሬው ቪዲዮ ደግሞ ቴሌግራም ላይ ቫይራል የሆኑትን እነዚህን በስማችሁ ጀነሬት የሚደረጉ ፎቶዎችን በቀላሉ የምትሰሩበትን አንድ አፕሊኬሽን አሳያችኋለሁ። በዚህ ቪዲዮ መጨረሻ ላይ እነዚህን ፎቶዎች ራሳችሁ እንደፈለጋችሁ አድርጋችሁ መስራት እንደምትችሉ እርግጠኛ ነኝ። አሁን ወሬ ሳላበዛ በቀጥታ ወደ ቪዲዮዋችን እንገባለን። ኤ ፊው ሞመንትስ ሌተር። በመጀመሪያ እነዚህን አይነት ፎቶዎች ለመስራት በመጀመሪያ ሀሳብ ያስፈልጋችኋል ማለትም ምን አይነት ኢሜጅ ነው ክሬት ማድረግ የምትፈልጉት የሚለው መጀመሪያ ላይ ማወቅ ይኖርባቸዋል። ስለዚህ መጀመሪያ ማድረግ ያለባችሁ ከዚህ ቀደም የታችኋቸው መስራት የፈለጋችሁት ኢሜጅ ካለ እሱን እንደ ሳምፕል መጠቀም ወይንም ደግሞ እኔ በዚህ ቪዲዮ ላይ ለእናንተ ለማሳየት ያስቀመጥኳቸውን ኢሜጆች ቴሌግራም ቻናል ላይ በመግባት ካሉት ፎቶዎች ውስጥ የተመቻችሁን ወይም ደግሞ የወደዳችሁትን ፎቶ መርጣችሁ ዳውንሎድ ታደረጋላችሁ ማለት ነው። ለምሳሌ እናንተ የፈለጋችሁት ይህን ስቴዲየም ላይ ማሊያ ለብሱ የተቀመጠውን ልጅ በራሳችሁ ስም ቀይራችሁ ከሆነ መስራት የምትፈልጉት ይህንን ሴብ ታደርጉና ወደ ስልካችሁ ቀጥታ ወደ ቻት ጂፒቲ አፕሊኬሽን ትገባላችሁ። በመቀጠል እዚህ ጋር ያለችውን የፕላስ አይከነክታችሁ ፎቶስ የሚለውን በመምረጥ አሁን ዳውንሎድ ያደረጋችሁትን ፎቶ ታስገባላችሁ። ከዛም እዚህ ጋር ሜሴጅ የምትላለች እሷን ትነኩና እስክሪኑ ላይ የምታዩትን ጊቭ ሚ ዘፕሮምፕት ብላችሁ ጽፋችሁ ሴንድ ትላላችሁ። በመቀጠል ቻት ጂፒቲ አፕሊኬሽን ስለዚህ ፎቶ ሙሉ ሀሳብ በጽሁፍ በምታዩት መልኩ ጀነሬት ያደርግላችኋል። ይህ ፎቶ ስለምን ያወራል፣ ምንን ይገልጻል የሚለውን ነው ቻት ጂፒቲ በዚህ መልኩ ቴክስቱን ጀነሬት የሚያደርግላችሁ። ከዛም ጀነሬት ያደረገላችሁን ቴክስት አንድ የስትነኩት እንደዚህ አይነት አማራጮችን ያመጣላችኋል። ይህኛውን ሰሌክት ቴክስት የሚለውን ትነኩና ፕሮምፕት ከሚለው ስር ያለውን ጽሁፍ ከሱ ጀምራችሁ እስከዚህኛው ድረስ ሰሌክት ታደርጉና ቴክስቱን ኮፒ ታደርጉታላችሁ። በመቀጠል ከቻት ጂፒቲ አፕሊኬሽን ተወጡና ወደ ዋናውና እነዚህን ፎቶዎች እንደፈለግነው አድርገን ጀነሬት ወደምናደርግበት አፕሊኬሽን እንገባለን። አፕሊኬሽኑን ስትከፍቱት ይህንን ይመስላል። ከታች ጌት ስታርትድ የሚለውን ነክታችሁ ትገቡና እዚህ ጋር ብዙ አይነት ነገሮችን ያመጣላችኋል። የምትፈልጉትን አይነት ፎቶ ጀነሬት የምታደርጉት እንግዲህ እዚህ ቦታ ላይ ነው። ጀነሬት ማድረግ የምንፈልገውን የኢሜጅ ሀሳብ ቅድም ወደ ጽሁፍ ቀይርን ኮፒ አድርገን ይዘናል በቀጣይ የምናደርገው ደግሞ እዚህ ጋር አንዴ በመንካት ፔስት በማድረግ ቴክስቱን በዚህ መልኩ ታስገቡና አሁን እናንተ የምትፈልጉት አይነት ኢሜጅ ሆነው ጀነሬት እንዲሆንላችሁ ስለሆነ የምትፈልጉት እዚህ ጋር ወሳኝ ወሳኝ ነገሮች ማስተካከል ይኖርባችኋል። የምታስተካክሉት ነገር ደግሞ ለምሳሌ እዚህ ፎቶ ላይ የለበሰውን ልብስ ከለር፣ ለምሳሌ እናንተ በቀይ ከሆነ እንዲሆን የምትፈልጉት እሱ ማስተካከል የለበሰውን ቲሸርት ሊሆን ይችላል። ወይም ደግሞ ማሊያ የምትፈልጉት ክለብ ማሊያ እንዲሆንላችሁ ከፈለጋችሁ የምትፈልጉትን የክለብ ማሊያ ስም መጻፍ። ለምሳሌ ደግሞ የለበሰውን ቲሸርት ጃኬት ማድረግ ከፈለጋችሁ ጃኬት ብላችሁ በመጻፍ ማስተካከል። ሌላው ደግሞ ባክግራውንድ ላይ ያሉትን ነገሮች፣ ያለበትን ቦታ ሊሆን ይችላል። የተለያዩ ነገሮችን ኤቭሪቲንግ፣ እናንተ እንደምትፈልጉት አድርጋችሁ እዚህ ጋር ኤዲት ታደርጋላችሁ ማለት ነው። አውቃለሁ እንግሊዝኛ ስለሆነ ሊከብዳችሁ ይችላል። ከከበዳችሁ ደግሞ ሌላ ቀላል መንገድ አለ። በቀላሉ ይህንን ኮፒ ያደረጋችሁ ቴክስት ወስዳችሁ ክሮም ላይ ትራንስሌት እንግሊዝ ቱ አማሪክ ብላችሁ ሰርች ታደርጉና፣ እዚህ ጋር ቴክስቱን ፔስት ስታደርጉት በዚህ መልኩ ወደ አማርኛ ይቀይርላችኋል። ከዛም ይችን አይከነክታችሁ ከአማርኛ ወደ እንግሊዝኛ እንዲቀይርላችሁ ታደርጉና፣ እዚህ ጋር ለምሳሌ ይህንን ስም አጥፍታችሁ የራሳችሁን ስም በአማርኛ መቀየር ሌላም የምትቀይሩት ነገር ካለ በአማርኛ እየጻፋችሁ መቀየር፣ የልብሱን ከለር፣ የልብሱን አይነት እናንተ እንደምትፈልጉት ሁሉንም ነገር አንድ በአንድ እዚህ ጋር በአማርኛ በመጻፍ ካስተካከላችሁ በኋላ ከታች እንደምታዩት ወደ እንግሊዝኛ ቀይሮ ያስቀምጠላችኋል። ወደ እንግሊዝኛ ቀይሮ ያስቀመጠላችሁን ቴክስት እንግዲህ ኮፒ ታደርጉና ቀጥታ ወደ አፕሊኬሽኑ ትመለሳላችሁ። በመቀጠል እዚህ ጋር መጥታችሁ ኮፒ ያደረጋችሁትን ቴክስት ፔስት ካደረጋችሁለት በኋላ ኦኬ የምትለውን ትነካላችሁ። በመቀጠል እዚህ ጋር የኢሜጁን ሳይዝ ትመርጣላችሁ አስፔክት ሬሾ የሚለው ጋር ማለት ነው። ወይም ደግሞ ከታች እንደምታዩት እኔ የሰራኋቸውን አይነት የፎቶ ሳይዞች ከሆነ የምትፈልጉት ዘጠኝ በ16 የሚለውን ትመርጡና ጄኔሬት የሚለውን ትነካላችሁ። ከተወሰኑ ሴኮንዶች በኋላ እንግዲህ ይህንን የመሰለ ፎቶ በሰጣችሁ ቴክስት መሰረት ሰርቶልናል ማለት ነው። የሚቀረው ነገር አለ ብላችሁ ካሰባችሁ ደግሞ ቴክስቱን ኤዲት ያደረጋችሁበት ቦታ ላይ ተመልሳችሁ ከእንደገና በራሳችሁ ኤዲት አድርጋችሁ በድጋሚ እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። በስተመጨረሻም ጄኔሬት ያደረገላችሁን ፎቶዎች ገብታችሁ ዳውንሎድ ኤች ዲ የሚለውን እየነካችሁ ወደ ስልካችሁ ሴቭ ማድረግ እና ለምትፈልጉት ነገር መጠቀም ትችላላችሁ ማለት ነው። መጀመሪያ ላይ እንደነገርኳችሁ ያሳየኋችሁን ስቴፖች አንድ በአንድ ተከተላችሁ ከሰራችሁ የፈለጋችሁትን ፎቶዎች በጣም በቀላሉ እናንተ እንደምትፈልጉት አድርጋችሁ መስራት ትችላላችሁ ማለት ነው። አንድ መጠቆም የምፈልገው ነገር ደግሞ በሞባይል ዳታ ተጠቅማችሁ የምትሰሩ ሰዎች ካላችሁ ደግሞ በየቀኑ የመቶ ብር ካርድ ሰው በመጋበዝ ብቻ የምትሰሩበትን አፕሊኬሽን ቪዲዮ ሰርቻለሁ። ይህንኛውን ቪዲዮ መመልከት እንዳትረሱ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ደግሞ ላይክ እና ሰብስክራይብ አድርጋችሁ ጠብቁኝ። ይመቻችሁ።